ሃይ እንዴት ናችሁ? ዛሬ ደግሞ የምናወራው ስለ ቅርንፉድ ነው። ቅርንፉድ እንግዲህ እንደምታውቁት ብዙ ጥቅም አለው፣ በጣም ብዙ ጥቅም አለው። ዛሬ ደግሞ እንዴት በሻይ መልክ አዘጋጅተን እንደምንጠቀም ነው ማሳያችሁ። እንደምታዩት ሻይ ነው የሚመስለው ይሄ ማለት፣ ሶስት ቀን በውሃ ተዘብዝፎ የቆየ የቅርንፉድ ውሃ ነው ማለት ነው። እና ጥቅሞቹን በጥቂቱ እነግራችኋለሁ። አዘገጃጀቱንም አሳያችኋለሁ። አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ሁኑኝ። አስተያየት ካላችሁ መጠየቅ የምትፈልጉት ነገር ካለ ደግሞ በኮሜንት ታሳውቁኝ ማለት ነው። እጠብቃለሁ ሀሳባችሁን፣ አስተያየታችሁን። ወደ ጥቅሙ ስንሄድ እንግዲህ ብዙ ጥቅም አለው። ከዛ ውስጥ በጥቂቱ ነው እኔ የምነግራችሁ። ለልብ በሽታ ይጠቅማል። ለጉበት ጤና፣ እንዲሁም ካንሰርን ለመከላከል፣ ጭንቀትን ለመቀነስ፣ ጭንቀት ውጥረት ውስጥ ላላችሁ ሰዎች በጣም ጥቅም አለው። የምግብ መፈጨትን ለማፍጠን፣ የጨጓራ ሕመምን ለመቀነስ፣ ለሆድ ድርቀት፣ ለጥርስ ሕመም ለአፍጠረን እንዲሁም በሽታ ለመከላከል፣ በሽታ የመከላከል አቅማችንን ለመጨመር ጥቅም አለው። እናንተም እንደዚህ አዘጋጅታችሁ ጠዋት ጠዋት አንዳንድ ብርጭቆ ውሰዱ ማለት ነው። አዘገጃጀቱን ደግሞ አሁን አሳያችኋለሁ። የሚያስፈልገን እዚህ ጋር ንጹህ እቃ ክዳኑ በደንብ ግጥም የሚልልን እንደዚህ እንደኔ አይነት ብርጭቆ ቢሆን ይመረጣል። ምክንያቱም ከለሩንም ለማየት እንዲመቻችሁ። ካልሆነ ግን ባላችሁ እቃ በጆክም ቢሆን አድርጋችሁ መጠቀም ትችላላችሁ። እና እንደዚህ ቁሩንፉድ አንድ ማንኪያ ይሄ የሻይ ማንኪያ ሁለት ማለት ነው። የሾርባ ማንኪያ ከሆነ ደግሞ አንድ ሳይሞላ አንድ አድርጋችሁ ወይ ደግሞ በቁጥር መጠቀም ትችላላችሁ። ከአስር ፍሬ እስከ አስራ አምስት ፍሬ አድርጋችሁ ማለት ነው፣ ለአንድ ሊትር ውሃ። እኔ እንግዲህ እንደዚህ ንጹህ ውሃዬን አዘጋጅቻለሁ። ንጹህ ቀይን እንዲሁም የታጠበ ቁሩንፉድ አዘጋጅቻለሁ። መጀመሪያ አቧራ ምናምን ሊኖረው ስለሚችል አጥባችሁ አዘጋጁ። እዚህ ጋር ረዘም ብላ ለሳ ስለተቀመጠ ውሃው ከለሩን ቀይሮ ነው እንጂ ንጹህ ቅንፉድ ነው ያለኝ። እንግዲህ እንዴት እንደምናዘጋጀው ደግሞ አሳያችኋለሁ። መጀመሪያ እንደዚህ ቁሩንፉዳችንን እናደርግና ሁሉንም ቁሩንፉድ በእቃው ካደረገን በኋላ ውሃ ነው የምናደርግበት። አንድ ሌትር ውሃ ወይም እናንተ እንደሚመቻችሁን። ያአሁን ይሄንን ማዘጋጀው ለአንድ ሳምንት የሚበቃኝን ያህል ነው። በሻይ ብርጭቆ አንዳንድ ነው የምጠቀመው ጠዋት ጠዋት በባዶ ሆዴ ማለት ነው። እናንተም በሻይ ብርጭቆ አንዳንድ ነው መጠቀም ያለባችሁ በባዶ ሆዳችሁ እና ሶስት ቀን ነው የሚቆየው። ሁለት ቀን ወይ ሶስት ቀን አቆይታችሁ መጠቀም ትችላላችሁ። ሲጀመር ይሄ አሁን ነጭ ነው የሚሆነው የራሱን ከለሩን ሲለቅ እና እንትን ሲል ሲወጣለት ቁሩንፉዱን ስታዩት እንደዚህ በእቃ ውስጥ እሱ ነጭ ነው የሚሆነው። በቃ የወጣለት ነጭ ነው የሚሆነው። በነገራችን ላይ ቁሩንፉድ እንደዚህ ያዘጋጅታችሁ በትንሽዬ እቃ በስፕሬ አድርጋችሁ ለቤቢ ሄራችሁ ብትጠቀሙ ራሱ በፍጥነት ነው ለውጥ የምታገኙት ለጸጉራችሁ ማለት ነው። ውሃችን እንደዚህ ካደረግን በኋላ ከድነን ለሁለት ለሶስት ቀን እናቆየዋለን ማለት ነው። አሁን እንደምታዩት እዚህ ጋር ነጭ ነው፣ ከለሩን አልቀየረም። አንድ ቀን ሲያደርግን ከለሩን እየቀየረ ይመጣል። ሻይ የመምሰል ባህሪ ነው ያለው እና ሴቶች በተለይ በጣም ነው መጠቀም ያለባችሁ። ለፔሬድም በጣም ነው የሚጠቅመው ቁሩንፉድ እንደምታውቁት እና ባካችሁ፣ ሴቶች በደንብ ተጠቀሙት። ደግሞ ለውጡን ወዲያው ነው የምታገኙትና ታመሰግኑኛላችሁ። እንዲሁም እንደነገርኳችሁ ለፀጉራችሁ መጠቀም ትችላላችሁ። ከዚሁ ላይ ቀንሳችሁ በስፕሬ ማታ ማታ ወይ ጠዋት ጠዋት ፀጉራችሁ ላይ ማድረግ እና መጠቀም ትችላላችሁ። እንግዲህ ከተጠቀማችሁበት በኋላም ከመጠቀማችሁ በፊትም አስተያየታችሁን ጠብቃለሁ። ወዳችሁ